ሰላም ሰላም ቤተሰቦች፣ እንዴት ናችሁ? ደህና ነኝ። ዛሬ በጣም እንጃ አላውቅም፣ የጠባ እየጠበቅ ነው። ሌላ የሚመጣው ሌላ ገረመኝ። ጌታን አላውቅም፣ በእውነት አንዳንዴ ሰው ልጅ እንዴት ራሱን እንዴት ምን አክል በቃ ራሱን ምን አይነት አንግል እንደሚወስን ወይም ምን አይነት አንግል ራሱን እንደሚያይ ነው የተረዳውትኝ ማለት ነው። የዛሬ ቪዲዮ ላይ ጌታን ይሁላችሁ አሁን ሄሚ የሰራችው ስራ ነው። ስራ እንደዚህ አይነት ስራ እንደሚሰራ እሱም ብሩክም ያውቃል። ዩቱብ የተከፈተው ለስራ ነው አደል? በአብዛኛውም በፍራንክ ምክንያት ነው አደል? እንደ ዩቱብ የሚያድገው እኔ እርግጠኛ ሆኜ ዩቱብ ላይ በቃ የሚሰሩት ሰዎች በፍራንክ ምክንያት እኔ አላውቅም። አብዛኛም እያየው ያሉት እነሱ ሄሚ እና ብሩክ ማሊ ያለው በፍራንክ ነው ሁሌም ፕራንክ አለ አደል እንዴ፣ አለ አብዛኛው ጊዜ ሌላው ሌላው ነገር ቢኖርም ፕራንክ ይደረጋለሁ። ሶ ሰርፕራይዝ አደርጋለሁ ብላ ነው እንጂ ለሱ ኪፉ አስብ አደለም አደል እንዴ። እንዴ ምንድን ነው ያዙን፣ ልቀቁኝ አልኩ እኮ እንዴ። የምር በጣም ነው የሚያሳዝነው። እንዴ ምንድን ነው ልጅቷ ሁሌም ራሷን ዝቅ የምታረገው? ምክንያቱም ሊገባኝ አልቻለም። ለምን ሐቁን ለምን አንናገርም? እንደ እሷ ሁሌም እግር ሲል የምትወጥቀው ምክንያቱ ምንድን ነው? እጌ የሆላችሁ ብድር በምድር ይባላል። ሶ ያ ብድር አንተም ትመልሳለ። ሶ አንተም ደግሞ ነገ ፕራንክ ብታደርግ እንደዛ መሆን አለበት ማለት ነው። እሷ እንደ አንተ ፕራንክ ያረከለንም አይደል እንደ ልክ ነው። አቃሎ ግን ልብ መስብር ነገር ነው። ነገር ግን ይሄ ሁለተኛ ቀን ድረስ ትላንትና ደሞ ትታይ ሄድክ፣ እንደዛሬ ደሞ ይቅርታ ስትል እምናን በቃ አይን እንጃ ሌላ የዳበረው ነገር ካለ ማናገር ነው እንጂ፣ ምንድን ነው ይሄን አክል። እንደ አራታው ግን ሰው ልጅ እንደዛ እንደዛ እግዚአብሔር ስንት ነገር አጥፍተን ይቅር ይያልን እየኖረን ነው። ስንት ነገር ስንት ኪፉ ነገር ይያደረገን ነው። በዛ ላይ ሆነን ሰው ላይ በቃ እኔ እንጃ። ኢራሳችሁን አሁን ለምሳሌ እኔ እንጃ። እንደ ታሪክ ጌላ ተረዳችሁ። በእውነት አራ ግን ታው በእውነት ዩቱብ ጎ ለስራ ነው እኮ አይደል? እንዴ ስራ ልትሰሩ ነው። ስለዚህ ስራ የሆነ ድረስ በቃ ይቅርታ ካለ ይቅርታ መቀበል ነው። እሷም ደግሞ ይቅርታ ካለ ሁሉም አንድ ነገር አጠፍታችሁ፣ ህይወት ላይ ብዙ ነገር አለ። ህይወት ክፉም ደጉም ትይዛለች አይደል እንዴ? የመጣ ነገር ሁሉ በቃ ኮርፋችሁ እዚህ ጋር በቃ በኮርፊያ ገደል መግባት አለባት እንዴ? በቃ ይቅርታ አንድ የጠፋ ያጠፋ ሰው ይቅርታ ካለ ተደጋግሞ ይቅርታ ማለት የለብንም እንዴ? አንዴ ይቅርታ ካለ ይቅርታ መቀበል አለብን። ካላስ ሊሰማው ይችላል። ኦኬ ትላንትና ቲታ ሄድ ከዛሬ ደሞ ይቅርታ አለች። የእግሪ ኤክሴል ወጥቃ ምን አጥፍታ ነው እግሪ ሴም ምትወጥቀው? እሷ ሄሚዬ በእውነት እንደ አይኔ አላቅም። በእውነት እኔ ምን እንደምን። አረ ቤተሰቦች እኔ አሁን ምትሳደቡ ልጆች ካላችሁ ራሱ እንደ ተፈለጋችሁ ትችላላችሁ። ገባችሁ? እኔ አይ ዶንት ኬር ምንም አይደለም። በቃ ያለሁ አቁን ነው የምናገረው። አንተም በቃ ብድር በምድር የሚባለው ነገር አለ። ነገ ትመልሳት አለ ማለት በቃ ነገ ማለሲ አንተ ፕራንክ ታደርጋታለህ እሷም ሶ ስለዚህ ዛሬ ዝቅ ማድረግና እግር ስር መውደቅ ምን አመጣ ምንድነው ለተሳዳቢዎች አሳልፈ የምትሰጣት እንዴ ሲጀመር በምን ላይ እንሳደብ ብሎ ልጅቷ በየ ቦታ ሁሉ እየዘቀዘቃት ነው ሶ በቃ ተዋት በቃ ይቅርታ ካልሽ ይቅርታ ማቀበል ነው ይቅርታ ከምንም በላይ ይቅርታ ትልቅነት ነው እንጂ ይቅርታ ካራካት አንተ ምንም ዝቅ የምትለው ወይም አይነትክ ዝቅ የሚለው ነገር የለም። ገባ። ይቅርታ አርግ ካለች ይቅርታ አርግላት። አጠፍች ያለ ደግሞ ኪፉ እንደ ኪፉ አስብ። አይደለም ይሄን ነገር ያደረጋችሁ ሶ እና ይቅርታ ካለች ይቅርታ ማድረግ ነው እና እኔ እንጃ ብዙ ነገር አጋጥ ምን ይሆን ይችላል ህይወታችን ላይ መልካምም ኪፉም። ሶ ያ ነገር ደግሞ በይቅርታ ማለፍ ነው ያለብን። እንዴ በቃ በጣም ትልቅ ነገር አረኩ እኮ እንዴ፣ ልጅቷ እግሪክስር ወጣቃይ ተለማማታች እስከ ቢዱ አልቅ ድረስ በቃ እኔ እንጃ። እንዴ ልክ ናቸው፣ ለፍቅር ብዙ መስዋዕት ይካፈላል ለፍቅር ብላ ነው ምናምን ብላችሁ ኮመንት ላይ የምትጽፉ ልጆች ትኖራላችሁ ብዬ አስባለሁኝ። ነገር ግን እኔ እንጃ አሁን እሷ ለስራ ነው አለ እንደ ኪፎ አስባ ነው አስብ አይደለም። ሶ ቻና ላይ ማለት ቪዲዮ መጫናው ስራ ከሌለ ስራ ነው፣ እየሰራች ነው እንጂ እሷ እስኪት ማለት ድረስ ቻናሉ እኮ ማንም ቪዲዮ ሳሰራ ነው እየሰራች ነው፣ ስራ ስለሆነ ስራ ነው። እንዴ በምን አንግል ነው የምትወስዱ? በምን አንግል ነው የምታስቡላት እንዴ? ሲጀመር እንጃ ያለውና የሌለ ነገር በየቦታው ላይ እየተሳደባች ነው። ተዋት በቃ። ይቅርታ ካለ ይቅርታ መቀበል ነው። ይቅርታ መቀበል ደግሞ ለአንተ ትንሽ ማቅ ራስክን ዝቅ ማድረግ ሳይሆን ትልቅነት ነው። ገባ? እንደ ቤተሰብ ስሜታዊ ሆኜ ነው እንደዚህ ነገር በቃ እየተናገርኩት ነገር ሊያስከፋችሁ ይችላል። እውነቱን ነው የናገርኩት። ሰው ለእሷ ኪፎ አስቦ አይደለም፣ ሶ ለስራ ነው እና እንጃ ሰርፕራይዝ አረጋሉ ብላ እንደዛ ሆነች። ሶ የቅርታ አለች፣ እና የቅርታው ማቀበል የለብህም። ምንድነው እሷ ሁሌም ራሷን ዝቅ የምታደርገው ነገር? ምንድነው እግር ስር ወጥቃ የምትለማመጠው ነገርስ ልገባኝም አልቻለም። እኔ ሁሌም ማለት ነው። ሶ ምን ምን፣ እሺ ምን፣ ወዮ እና ቤተሰቦች እንጃ፣ አላውቅም፣ እንጃ በጣም ተናጅጄ ነው ያወራሩ፣ ግን አላውቅም። እኔም ያናደኝ ነገር ራሱ ለምንድነው? ግራ ይገባኛል። ገባችሁ? እና ይሄን ቻናል ሰብስክራይብ ያደረጋችሁ አንድ ሺ ያስገቡልኝ ፕሊስ ፕሊዝ፣ የምርጫ ረቃ ፋሚሊዎች እና በተረፋ ዳና ሆኖ እና አመሰግናለሁ።